እዚህ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ እያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ብሔራዊ ባንክ የ11 ወር የአፈጻጸም ሪፖርቱ ለሕዝብ ተወካዮች ምክር ቤት አቅርቦ ነበርና በጣም ወሳኝ ወሳኝ የሚባሉ ሀሳቦች ቀርበዋል። አንድ አራት ሀሳቦች በዋናነት ለእናንተ ለማጋራት ፈልጌያለሁ። የመጀመሪያው ከጠቅላላ ኢኮኖሚው የተሰበሰበው ከጠቅላላ ገበያው ምን ያህል ብር እንደተሰበሰበ ቀርቧል። የገንዘብ ፖሊሲው ጠብቆ ይቀጥላል አይቀጥል የሚለው ላይ ምላሽ ተሰጥቶበታል፣ እና ደግሞ የውጭ ምንዛሬ ሪዘርቭ ጠቅላላ ኢኮኖሚ ውስጥ ያለው እሱም ሀሳብ ተነስቶበታል። እንደ በቀጣይ የብሔራዊ ባንክ ትኩረቶችም ለጠቅላላ ኢኮኖሚ በጣም ጥሩ እንደሆኑ ይሰማኛል። እነሱን በዝርዝር ላቅርብላችሁ ፈልጌያለሁ። የመጀመሪያው እንግዲህ የዋጋ ንረትን ከገንዘብ ይነሳል በሚል ስለሚታሰብ የዋጋ ንረትን ለመከላከል ከጠቅላላ ኢኮኖሚ ላይ ገንዘብ መሰብሰብ እንደያዘ ይታወቃል። ብሔራዊ ባንክ እስካሁን 531 ቢሊዮን ብር ከገበያ መሰብሰቡን አቅርቧል። 531 ቢሊዮን ብር። ስለዚህ አሁን በቁጥር ደረጃ የዋጋ ንረት 14 ነጥብ 4 ከመቶ የደረሰው ገንዘብ ከገበያው ላይ ስለተሰበሰበ ነው። ገንዘብ ነው ዋጋ እንድረቱን ኢንፍሌት ያደረገው የሚል መነሻ ስላለ እየተሰበሰበ ነው የሚል ሀሳብ ሲቀርብ ነበር አ 531 ቢሊዮን ብር ከገበያ ተሰብስቧል። ስለተሰበሰበም የዋጋ እንድረት ቀንሷል የሚል ኢምፕሊኬሽን ያለው ሀሳብ ነው የቀረበው። ይሄ ጉዳይ በሁለቱም መልኩ የሚታይ ነው። ገንዘቡ ስለተሰበሰበ ጠቅላላ የምርት ላይ የሚያመጣው ተጽዕኖ አለ። ግን ገንዘብ ስለተሰበሰበ በተለይ ከገንዘብ ከተነሳ ዋጋ እንድረቱ ደግሞ አዎንታዊ አስተዋጽኦ አለው ተብሎ ነው የሚታሰበው። ግን 531 ቢሊዮን ብር ከገበያ ሰብስብ ያለው ሲል ምን እያለ ነው? ብሔራዊ ባንክ በተለያየ ምክንያት ሜካኒዝሞች ከገበያ ላይ ገንዘብ ይሰበስባል። አንደኛው የግምጃ ቤት ሰነድ እንዲገዛ ሊያስገድድ ይችላል። ደግሞ እንደሱ ያደርግ ነበር። ስለዚህ የግምጃ ቤት ሰነድ ግዙ ካለ ሰነድ እየሰጠ ከባንኮቹ ምድር የሚወስደው ብር ነው የሚወስደው። ስለዚህ ከባንክ ከገበያው ላይ ወደ ምን ይሰበስበዋል ማለት ነው፣ ወደ ብሔራዊ ባንክ። ለምሳሌ ባንኮች ያላቸው ገንዘብ ለብሔራዊ ባንክ ቦንድ ባይገዙበት ወደ ገበያ የሚበተን የነበረ ደግሞ ከገበያ የተሰበሰበ ነው። ነገር ግን ብሔራዊ ባንክ ሰነድ ሰጥቷቸው ብሩን ደግሞ ለእሱ ገቢ ሲያደርጉለት እሱ ካዝና ያስቀምጠዋል። ገበያ ውስጥ ገንዘቡ የለም ማለት ነው። የመጀመሪያው ሜካኒዝም እሱ ነው። ሁለተኛ የመንግስት ታሪፎች፣ ክፍያዎች፣ ቅጣቶች ከፍተኛ ሲሆኑ እየተሰበሰቡ ወደ መንግስት ካዝና ነው እየገቡ እየገቡ ይመጡት። የዛን ጊዜም ከገበያ ይሰበሰባል። በሌሎችን ሜካኒዝሞች ከገበያ ገንዘብ ይሰበሰባል። ስለዚህ አምስት መቶ ደግሞ መንግስትም በግብርነት ሰብስቦ ወጪነት ላይ የሚቆጥበው ከሆነ ገንዘቡ ከገበያ ዞር ይላል። ስለዚህ 531 ቢሊዮን ብር ከገበያ ተሰብስቧል የሚል መረጃ ቀርቧል። ይህ በጣም ትልቅ ነው። ሁለተኛው አሁን 14.4 ከመቶ የደረሰው የዋጋ ንረት ነጠላ አሃዙስ ማስገባት ፈልጋለሁ። ምን ማለት ነው? ዘጠኝ ነጥብ ምናምን ከመቶና ከአስር ከመቶ በታች እንዲሆን ፈልጋለሁ። ስለዚህ ነጠላ አሃዝ እስኪሆን ድረስ ጥብቅ የገንዘብ ፖሊሲው ይቀጥላል የሚል ሀሳብ ቀርቧል። እንግዲህ የዋጋ ንረቱን የቀነሰልኝ ጥብቅ የሆነ የገንዘብ ቁጥጥር እንዳለኝ ነው ብሎ ያምላል ብሔራዊ ባንክ ውጤትም እያገኙ ያሉት በሱ ነው ብሎ ስለሚያምን ነጠላ አሃዝ እስኪደርስ ድረስ ጥብቅ የሆነ የገንዘብ ቁጥጥር ይቀጥላል እያለ ነው። የተወሰኑ ማሻሻያዎችን ቢኖርበት፣ ነገር ግን አሁንም ድረስ በቀላሉ የብድር አቅርቦቶች ይኖራሉ ብሎ ለመናገር ትንሽ ያስቸግራል። ጥብቅ የሆነ የገንዘብ ፖሊሲ ማለት የገንዘብ ፈሰሶችን ልጓም ማስያዝ ማለት ነው። ስለዚህ ነጠላስ እስኪመጣ ድረስ አንድ አራት ፐርሰንት ሀይል እስኪቀንስ ድረስ ጥብቅ የሆነ የገንዘብ ፖሊሲ እንደሚቀጥል እንድትረዱ ነው፣ ይህንን የሚያሳይ ነው ሪፖርቱ። ስለዚህ ጥብቅ የሆነ የገንዘብ ፖሊሲ ይቀጥላል። አንዳንድ ማሻሻዎችን ቢደረጉ ለምሳሌ ገንዘብ ገደቡ ይነሳል ቢባልም፣ ችካፓ ትነሳለች ቢባልም፣ ቦንድ የሚገዙት ይቀራልም ቢባልም በተወሰነ መልኩ ግን ሌሎች ቁጥጥሮች እንደሚኖሩ ነው የሚገመተው፣ ኢንተረስት ሬትንም ጨምሮ ማለት ነው። ስለዚህ ነጠላ እስኪገባ ድረስ ጥብቅ የገንዘብ ፖሊሲው ይቀጥላል የሚል ሀሳብ አቅርቧል። ሶስተኛው በብዛት የቀረበው ምንድን ነው? የውጭ ምንዛሬ ሪዘርቬ አድጎልኛል፣ በተለይ የኢኮኖሚ ሪፎርም ካደረግኩ በኋላ በ235 ፐርሰንት አድጓል፣ ወይም ደግሞ በሶስት እጥፍ ኦልሞስት በሶስት እጥፍ አድጎልኛል እሱ ብቻም ሳይሆን ደግሞ ለኢትዮጵያ የሚያስፈልጋት የአገልግሎትና የምርት ሸመታዎችን ለሶስት ወር የሚበቃ ሪዘርቭ አድርጌያለሁ እያለ ነው። እንግዲህ ለሶስት ወር የሚበቃ ማለት ምን ማለት ነው? ለምሳሌ በአንድ ዓመት ውስጥ ኢትዮጵያ ከውጭ የምትገዛቸው ምርትና አገልግሎቶች ይኖራሉ። ነዳጅም ትገዛለች፣ ደግሞ ኤክስፐርቲሶችም ታስመጣለች። አገልግሎት የሚባለው እሱ ነው። ለምሳሌ በውጭ ምንዛሪ የሚከፈላቸው ኢትዮጵያን የሚያማክሩ የውጭ ዜጎች ካሉ ለእነሱ የሚከፈል ክፍያ፣ ወይ ደግሞ ጥገና የሚያደርጉ አውሮፕላን ተበላሽቶ የሚጠግኑ እንኳን ቢመጡ ብላችሁ ብታስቡ ለእነሱ ከተከፈለ አገልግሎት ነው የሚባለው። ነዳጅ ቢገዛ ደግሞ ምርት ነው የሚባለው። አሁን ለዚህ በአመት ውስጥ ኢትዮጵያ ሲያስፈልጋል ተብሎ የሚታስበው ፍጆታ ሁሉም፣ ብረቱም፣ ነዳጁም፣ ዘይቱም፣ ምግቡም፣ ሁሉም ነገር መቶ ይሄ የሚያስፈልገው በሙሉ ይሸመታል ተብሎ የሚታስበው ለምሳሌ ከ20 ቢሊዮን ዶላር እንደዘለለ ይታወቃል። ለምሳሌ የ24 ቢሊዮን ዶላር ሸመታ በአመት ታከናውናለች ቢባል እና ምናልባት ይሆናል እንኳን ብለን በየወሩ አንዳንድ ቢሊዮን ዶላር ኮስ ታደርጋለች ብለን ብናስብ እግዛክትሊ እንደዛ ማለት አይደለም ግን አኑዋሌ 24 ቢሊዮን ታወጣለች። ምን ማለት ነው? በወር ሁለት ቢሊዮን ይወጣል ብላችሁ ማሰብ ማለት ነው። በወር ሁለት ቢሊዮን ይወጣል። ስለዚህ ለሶስት ወር የሚቆይ አለኝ ከተባለ ስድስት ቢሊዮን ዶላር እጄ ላይ አለኝ እንደማለት ነው። ይሄ ለምን ይጠቀሳል? በየጊዜው የውጭ ምንዛሬ ግኝት ባይኖረኝ፣ ብድርና እርዳታ ባይኖረኝ፣ ኤክስፖርት አድርጌ የውጭ ምንዛሬ ባላገኝ፣ የሬሜታንስ የማገኘው የውጭ ምንዛሬ ባይኖረኝ፣ ምንም ባይኖረኝ እና ከካዝና እያወጣው ብጠቀም ለሶስት ወር ያቆየኛል ማለት። ለሶስት ወር የሚያቆየኝ በወር ሁለት ቢሊዮን ቢያስፈልግ፣ ለሶስት ወር ስድስት ቢሊዮን ቢያስፈልግ፣ ስድስት ቢሊዮን አለኝ እንደማለት ነው። ይሄ ጥሩ ነው። የአንዳንድ ሀገራቶች ሪዘርቭ በቀናቶች የሚለካ ነው። አሜሪካንም ጨምራችሁ በቀናቶች የሚለካ ነው ያብዛኛው ይሄ ከደካማነት ጋር ላይገናኝ ይችላል። ምክንያቱ የውጭ ምንዛሬውን ከሚይዘው ሪዘርቭ አድርጌ ከሚይዘው ኢምፖርት ላደርግበትና ምርትና ምርታማነትን ላሳድግ የግል ሴክተሩን ላጠናክር ተብሎ ሪዘርቭ የማይዙ ሀገራቶች ይኖራሉ። ደግሞ ሪዘርቭም ሪኮመንድ የሚደረግበት መንገድ አለ። አንደኛ የውጭ ምንዛሬ ባልታወቀ ምክንያት እንኳን ሪስትሪክሽን ቢኖር ባይገኝ፣ ነገር ግን መሸመት የሚችል አቅም መኖሩ አንድ ጉዳይ ነው። ሁለተኛ ደግሞ የጥቁር ገበያ እንዲረጋጋ ያደርጋል። ምክንያቱም ብሔራዊ ባንክ ላይ ሪዘርቭ በቂ ሪዘርቭ ካለ የጥቁር ገበያው እያደገ የመጣ የመጣው ምንዛሬ ወጣ አድርጎ መሸመት ይችላል ብሎ ስለሚያምን እንዲረጋጋ እድል ይሰጣል። ለዚህ ነው ቁጥሮች ሜንሽን የሚደረጉት። እንግዲህ መጠኑ ኤግዛክትሊ መጠኑን አላወቁም፣ ግን እጥፍ የሚለው ጉዳይ ለምሳሌ አንድ ቢሊዮን ዶላር ብቻ ከነበረው ሪዘርቭ ከሪፎርም በፊት አንድ ቢሊዮን ዶላር ብቻ ከነበረው ሁለት ቢሊዮን ቢጨምርና ሶስት ቢሊዮን ቢሆንለት ኦልሞስት ሁለት እጥፍ ሁለት መቶ ፐርሰንት ማለት ነው። አንደኛው ሪፖርት የቀረበው ይሄን ነው። ሶስተኛው እንደ ጥሩም ዜና እኔ የምቆጥረው በቀጣይ ብሔራዊ ባንክ ትኩረቶች ናቸው ብለው ያሰባቸውና ያስቀመጣቸው ለአንዳንድ ሴክተሮች በጣም ጥሩ ነው። እሱ የሚለው ምንድን ነው? የፋይናንስ ሴክተሩን በማጠናከር ለግብርና የሚቀርቡ ብድሮችን፣ ለመኖሪያ ቤት የሚቀርብ ብድሮችን፣ በጥቃቅና አነስተኛ ዘርፎች የሚቀርቡ ብድሮችን አጠናክራለሁ ኢኮኖሚ ውስጥ እያለ ነው። ይሄ በጣም ጥሩ ነው። ምክንያቱም የግብርናው ሴክተር ማደግ አለበት። የመኖሪያ ቤት ደግሞ ማህበራዊ አገልግሎቱ ከፍተኛ ነው። ስለዚህ እሱም ሴክተር ላይ የምትሳተፉ ሰዎች እንደ ጥሩ ዜና ነው የምቆጥረው። ግብርና ሴክተር ላይ የሚያላችሁ እንደ ጥሩ ዜና ነው። ኢቭን ጥቃቅና አነስተኛ ላይ ያለ ተሳትፎ ራሱ በፋይናንስ እንደሚደገፍ የሚያሳይ ዜና ነው። ይሄ በጣም ጥሩ ነው። እንግዲህ የውጭ ባንኮች እዚህ ሀገር ውስጥ እንዲሳተፉ ተግቼ እሰራለሁ የሚልም ሀሳብ ቀርቦበታል። ደግሞ ከዚህ ቀደም ከአንድ ወር በፊትም የተገለጸው ምንድነው፣ የግምጃ ቤት ሰነድ ግዢ አስገዳጅ የነበረው እሱን አስገዳጅነቱን አነሳለሁ የሚል ማሳብ ቀርቧል። ነገር ግን ላይ ደግሞ የዋጋነትን ለመከላከል ጥብቅ የሆነ የገንዘብ ፖሊሲ ይቀጥላል የሚላለ እሱ በተወሰነ መልኩ እንደ ስጋት ነው የሚቆጥረው። ምክንያቱም ጥብቅ የገንዘብ ፖሊሲ ኖሮ ገንዘብ እየተሰበሰበ የዋጋነት ቢቀንስም፣ ነገር ግን ገንዘቡ ተቀንሶ ምርትና ምርታማነትን እየጎዳ ነው ወይ ለግል ሴክተሩ ፋይናንስ እያጣ ነው ወይ ለመሰረተ ልማት የሚሆን ፋይናንስ እያጣ ነው ወይ ኢኮኖሚው ዋጋነት እየቀነሰ ያለው ዋጋነት ዊዘኮስቶፍ አዘርስ ኢንቨስትመንት ከሆነ ችግር ነው። በራሱ እሱን ባላንስ ማድረግ እኔ ጥሩ እንደሆነ ይሰማኛል። ጠቅላላ ሪፖርቱ የቀረቡ ሀሳቦችን ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ላይ ልትልኩል ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልከም ግን